በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን የክርስቶስ ቤተሰቦች የደሙ ፍሬዎች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ በያላችሁበት እንደየሰዓት አቆጣጠራችሁ የክርስቶስ ሰላም ብዝት ትረፍረፍ ይበልላችሁ እንኳን አደረሳችሁ እግዚአብሔር ወዶና ፈቅዶ ለዚች ሰዓት ለዚች ጊዜ ለዚች ደቂቃ አድርሶናል። ብዙዎች ሊኖሩ ፈልገው መኖር ናፍቀው መኖር ሽተው ያልኖሩ አሉ። እኔና እናንተ እቺ ዕድሜ እቺ ጊዜ የተሰጠችን ንስሐ እንድንገባበት በጎ ነገር እንድናደርግበት በጎ ነገርም እንድናስብበት ጥላታችንን ድል አድርገን ወደ ክርስቶስ እንድንቀርብበት ስለሆነ በጊዜያችን መጠቀም ያስፈልገናል ማለት ነው። ለምን መኖር እንደ እንደቻልን ልናስብ ይገባናል። ለምን መኖር እንደተገባን ልናስብ ይገባናል ማለት ነው። የሰው ልጅ የተፈጠረው በጎን ነገር መልካሙን ነገር ሊያስብ በጎ ነገር ሊያደርግ፣ የተቸገሩትን ሊረዳ፣ በፍቅር ሊኖር፣ ከእግዚአብሔር ጋር ሊጣበቅ ነው። የሰው ልጅ ዓላማው ከመላእክት ቀጥሎ የተፈጠረው ለምስጋናና ለቅዱስና ሕይወት ነው ማለት ነው። ዛሬ እኔና እናንተ መልካችን ስራችን፣ ምግባራችን ተቀይሮ ከፋን ጠፋን እንጂ እኛ የተፈጠርንበት አላማችን ይህ አልነበረም። ማለትም በክፋት ዓለም እንድንጠፋ እንድንነጉድ አይደለም። የተፈጠርንበት አላማችን እግዚአብሔር ራሱን በአርያው በአምሳሉ ራሱን አስመስሎ የፈጠረን ለክብርና ለሞገስ ነው። የተዋህዶ ልጆች አሁን እንግዲህ ያለንበት ጊዜና ሰዓት እጅግ በጣም ደስ የሚል የበረከትና የድነት ዘመን ወራት ላይ ነው ያለ ነው። እርኩሳን መናፍስት ድግምትና መተት አስማትና ማርት የሚፈርስበት የክርስቶስ ማዳን የክርስቶስ በረከት መለኮታዊ ቸርነት መለኮታዊ ሞገስ በእኔና እና በናንተ የሚገለጽበት ለተጠቀመው ጠቃሚና በረከት የምናገኝበት ሕይወት እስትንፋሳችን እግዚአብሔርን የምታመልክበት ወይም የምናመሰግንበት በስጋም በነፍስም በረከትና ድነት የምናገኝበት ጊዜና ወራት እንደመሆኑ መጠን መጽሐፍ ቅዱስ እንዲህ ይለናል እስኪ ከመጽሐፍ ቅዱስ ክፍል አንዱን ጠቅሰን እንመልከት ትንቢተ ኢሳያስ ምዕራፍ 55 ቁጥር 6 እስከ ስምንት ያለውን ኃይለ ቃል ስንመለከት እንዲህ የሚል ኃይለ ቃል ተጽፎ እናገኘዋለን። የተዋህዶ ልጆች ይህንን ቪዲዮ እስከመጨረሻው ድረስ ስሙት፣ መካሪያስ ተማሪ ጠቃሚ የህይወት መንገድ ስለሆነ። ይህ የእግዚአብሔር ድምፅ ነው። ይህ የእግዚአብሔር ቃል ነው። ይህ የእግዚአብሔር ሐሳብ ነው። እኔና እናንተስ በዚህ ድምፅ፣ በዚህ ሐሳብ፣ በዚህ የጥሪ መልእክት ስንቶቻችን እንመለስበት ይሆን ወይም እንታነጽበት እንታደስበት ይሆን እያንዳንዳችንን እግዚአብሔር አምላክ ይጎብኘን የእግዚአብሔር ቃል እንዲህ ይላል እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦ ሳለ ጥሩት ክፉ ሰው መንገዱን በደለኛው በደለኛም ሐሳቡን ይተው ወደ እግዚአብሔርም ይመለስ እርሱም ይምረዋልና ይቅርታውም ብዙ ነው ይቅርታው ምንድነው? ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ክፉዎች ከክፋታቸው እንዲመለሱ እግዚአብሔር ዘወትር ሁል ጊዜ ይጠራናል ወይም ደግሞ መልእክቱን ያስተላልፈልናል ማለት ነው። አሁን እያ አሁን እየኖርንበት ያለነው ወራት ወይም ጊዜ አብይ ጾም ወይም ደግሞ የጾም ወራት ነው። በዚህ የጾም ወራት ውስጥ እናናንተ ከምግብ መከልከል ብቻ ነው ወይ? ምን አስበናል? ብዙዎች ከሀገር ውስጥም ከውጭም አንዳንድ ሰዎች ጥሩና የተደገፈ ሊደገፍ የሚገባው ድንቅ ሀሳብ አስተላልፋችሁልኛል። ሀሳቤም የነገራችሁኝ እግዚአብሔር በሚያውቀው ማለት ነው የድንግል ልጅ ኢየሱስ ክርስቶስ በሚያውቀው ሐሳብ በውስጥ ያለውን ሐሳብ ነው። ደውላችሁ መምህር ምን አስበሃል? እኛ እንዲህ እንዲህ አስበናል። አንተ ካስተማርከን፣ አንተ ከነገርከን ተነስተን ይህንን አስበናል። እሱ ምንድነው? መጽሐፍ እንዲህ ይላል፣ ለሌሎች ማካፈልን ልመዱ። ከሚሰጥ ከሚቀበል ይልቅ የሚሰጥ ብፁ ነው። ምን የሚል ብፁ ነው ከሚቀበል ይልቅ የሚሰጥ ብፁ ነው። ገንዘቡን የሚሰጥ ጊዜውን የሚሰጥ ፍቅር የሚሰጥ ሰው ብፁ ነው ይላል እና መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 20 ቁጥር 35 እስከ 41 ያለውን ስንመለከት ይሄንን ኃይለ ቃል እናገኛለን። ከሚቀበል ይልቅ የሚሰጥ እጅግ በጣም ብዙ ነው ይላል እና፣ ምንላችሁ ፈልጌ ነው፣ ሐሳቡን አጠርና ጠቅለል ለማድረግ ስለምፈልግ አጠቃላይ፣ አሁን እየጾምን ያለነው የበረከት ጾም ነው፣ የድነት ጾም ነው። ግን አሁን ይሄ የበረከት ጾም ሌላ ደግሞ በረከት ያስፈልገዋል። እዚህ ላይ ቤት ሰርታችሁ ዋናው ፊኒሺንጉ ነው ማለት ሰርታችሁ ቀለም ስትቀቡት የተለያየ ነገር ውበት፣ ዲዛይን ስትሰጡት ነው ቤቱን ቤት የሚያሰኘው ማለት ነው። ጾማችንን ጾም የሚያስብለው ደግሞ በፍቅር ሰዎችን ማሰብ ማሰብ ማለትም አሁን እኔና እናንተ ገንዘብ ኑሮን ወይም እንዳቅማችን ቤታችን ውስጥ ፋሲካ ሲመጣ ከወዲሁ የምናስበው ነገር አለ። ለፋሲካ እንደዚህ አርጄ እንደዚህ አድርጌ ቤተሰቤን፣ ጓደኛዬን ጠርቼ ከሌን ጋብዤ የሚል አጀንዳና ፕሮግራም ሊኖረን ይችላል ማለት ነው። በባዕዱም ሀገር ያላችሁ ወይም ደግሞ ከኢትዮጵያ ከአገር ውጭ ያላችሁ እህት ወንድሞቼ ደግሞ ለሀገር ቤት ላለው ቤተሰቤ ወይም እናት አባቴ፣ እህት ወንድሜ፣ ጓደኛዬ ኦር ሌላም ነገር ብላችሁ ልታስቡ ትችሉ ይሆናል። ነገር ግን በየጸበሉ በየገዳማቱ አስታዋሽ ጠያቂ አልባሽ አጉራሽ የሌላቸው ገንዘብ ዘመድ የሌላቸው መጻጉ አሉ ማለት ነው። ማቴዎስ፣ ዮሐንስ ወንጌል ምዕራፍ አምስት ቁጥር አንድ ጀምራቸው ስትመለከቱ በቤተሳይዳ ያለውን መጻጉን ታስታውሳላችሁ። ለ38 ዓመት ያክል ተኝቶ ባልጋ ቁራኛ በደዌ ዳኛ ተይዞ ሲሰቃይና መከራ ሲበላ የሚደርስለትና የሚረዳው ወደ መጠመቂያውም የሚወስደው የሌላ አቅም ኑሮት እንደ ልቡ ያልተራመደ ወይም መሄድ ያልቻለ ዘመድ ኑሮት ጠያቂ አስታዋሽ ኑሮ ተስፋ የሰጠው የሌለው ሰው መጻጉን ታስታውሳላችሁ። ክርስቶስ በመጣ ጊዜ ጌታ ሆይ፣ አድነኝ እያለ ይለምነው ነበረ። ክርስቶስም ደግሞ አዳ ነው። ወደ መጠመቂያይቱ ሂድም አላለውም። ቃል ብቻ ተናገረ ይላል። ዛሬም እኔና እናንተን እንግዲህ የሚያስተላልፍልን ቃል አለ ማለት ነው። ልክ እንደ መጻጉ የሆኑ ለረጅም ጊዜ በየገዳማቱ፣ በየጸበሉ፣ በየጸበላቱ ስፍራ የታመሙ የተጨነቁ በዳቢሎስና በእርኩስ መንፈስ በመተትና በአስማት በሟርትና በድግምት ማስረው የእድሳት መንፈስ እየተላከባቸው እንዳይሰሩ እንዳይኖሩ የተደረጉ ወገን ዘመድ እንዲጠላቸው እንዲሸሻቸው፣ በረከት የሌላቸው ስራ ከስራቸው ተፈናቅለው በጣም ለብዙ ዓመታትና ለብዙ ወራትም በየገዳማቱ እየተሰቃዩ ያሉ ወገኖቻችን አሉ። እነሱን እንድናስታውስ ስለፈለኩኝ ነው። እኛ ስንፈስግ፣ እነሱ ግን የሚፈስጉበት የላቸውም እና ብዙ ሰዎች እህት ወንድሞቼ እየደወሉ ምን እናድርግ እኛ ይሄን አስበናል፣ አንተስ ምን ትላለህ? ተሰባስበን በዚህ ዙሪያ ላይ መክረን የሆነ ነገር እናድርግ፣ ሁሉም ሰው ይሳተፍበት። አንድ ሰው መጠየቅ እንችላለን፣ ባለጸጋ ወይም ደግሞ ሀብት ንብረት ያለውን አንዱን ሰው መጠየቅ እንችላለን፣ እንዳቅማችን ወይም እንዳቅሙ። ነገር ግን ሁሉም ሰው እዚህ በረከት ላይ መሳተፍ ስላለበት የሁሉም በረከት ለሁሉም በረከት ቢደርስ ጥሩ ነው የሚል ሀሳብ ቀርቦልኛል ማለት ነው። እግዚአብሔር በሚያውቀው ይህ መልእክት ወደ እኔ ደርሷል ማለት ነው። እኔ ደግሞ ወደ እናንተ አደረስኩትኝ። እናንተስ ምን ትላላችሁ? በዚህ ሀሳብ ላይ ሀሳብ አስተያየታችሁን በኮሜንትም ወይም ደግሞ በቴሌግራም በዋትሳፕ እንደዚሁም ደግሞ በኢሞ እየደወላችሁ ያለውን ነገር እንዴት እናድርግ? የትኛው ገዳም ላይ እንደዚህ ቤተሰብ የሌላቸውን ቤተሰብ ሆነን እንዋል ቤተሰብ እኛ ቤተሰቦቻችሁ ነን። እኛ አለን አለንላችሁ፣ እህት ወንድሞቻችን። በፋሲካው ቀን በትንሳኤው ቀን ሐዘን ጭንቀት፣ ወይም ደግሞ ረሃብ በእናንተ ላይ መዋል የለበትም። እኛ ስንደሰት እኛ ከቤተሰቦቻችን ጋር ያገኘነውን ተሳትፈን እና ስቀን ተጫውተን ስንውል እናንተ ደግሞ አዝናችሁ ተክዛችሁ እንዳትውሉ፣ እኛ አለንላችሁ የምትሉ ሰዎች ካላችሁ እዚህ የበረከት ስራ ላይ እንድትሳተፉ ነው ሐሳብ አስተያየቴን የማቀርብላችሁ ማለት ነው። ምክንያቱም ይህ ቃል ታላቅ የሆነ ቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በተመላለሰ ጊዜ የሚራበውን፣ የሚጠማውን፣ የሚሞተውን፣ የሚዘለውን፣ የሚታመመውን፣ ደካማውን ስጋ ተዋህዶ በዚህ ዓለም በተመላለሰ ጊዜ ዕውራንን እያበራ ለምጻም እያነጻ ጎባጣን እያቀና የሙት ቤተሰብን እያጽናና እንባቸውን እያበሰ በተመላለሰ ጊዜ ሐዋርያቱ ይጠይቁት ነበረ። ከዋለበት እየዋሉ ካደረበት እያደሩ እውቀትንና ጥበብን ወንጌልንና ኦሪትንም ይማሩ ስለነበረ ስለ ምጻአቱ ወይም ደግሞ ስለ ዳግም ምጻአቱ ይጠይቁትና ይረዱ ነበር ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 ያለውን ኃይለ ቃል ስንመለከት እንዲህ እያሉ ይጠይቁት ነበር፣ እሱም ይመልስላቸው ነበር። እግዚአብሔር ከሁላችን ጋር ይሁንልን፣ ጥበብና ማስተዋልን ያድለን፣ እርኩሳን መናፍስትን ጸዋጋና ጋንንትን ክፉ ሐሳብ፣ ክፉ ምኞት ያላቸውን ሁሉ ከኛ ያርቅልን እና እንዲህ አላቸው። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ቁጥር እስከ 46 ያለውን ኃይለ ቃል ስንመለከት መለከት አምላካችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብረ ምስጋና አምልኮቱ ዳሴ ለርሱንና ስለ ምጽአቱ ወይም ደግሞ ስለ ዳግም ምጽአቱ ስለ ፍርድ ሁሉ ይጠይቁት ነበረ። ምልክቱን ይጠይቁት ነበረ እና በዛን ጊዜ የሰው ልጅ በመላእክት በአእላፍ መላእክት በቅዱሳን ጻድቃን ሰማዕታት ታጅቦ ይመጣል አለ። በዛን ጊዜ ጻድቃንን በቀኙ ሀጣንን፣ በግራው ያቆማል። ወይም ደግሞ መላእክቱ እረኞቹ ይላል እረኛው በጎችን ከፍየሎች ለይቶ እንደሚጠብቅ ወይም ወደ መሰማሪያቸው ወይም ወደ ማደሪያቸው እንደሚለያቸው ሁሉ በዛን ሰዓት በዛን ጊዜ በዳግም ሰዓት ጊዜ ፍየሎች ከበጎች ይለያሉ፣ ማለትም ጻድቃን ከሃጣን ይለያሉ። ጻድቃንን በቀኙ ያቆማቸዋል። እንዲህም ይላቸዋል፣ እናንተ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ አባት የመንግስት ግቡ። ብራ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝም አልብሳችሁኛል፣ ብታሰርም ወደ እኔ መጥታችሁ ጠይቃችሁኛል፣ አጽናንታችሁኛል ይላቸውና ይህንን ክብር ይህንን ታላቅ ምስራትና ዜና ይነግራቸዋል። ቅዱሳኑም ደግሞ ጌታ ሆይ፣ እንዴት ይህንን ነገር ካደረግነው ነው ውጪ ምን አድርገንልህ ነው ይህንን ክብር ይህንን ጸጋ ይህንን ሞገስ ይህንን ልጅነት ይህንን የዘላለማዊ ክብር ልትሰጠን የቻልከው በምን ስራችን ነው? ብለው ይጠይቁታል። እሱም ደግሞ እንዲህ ይላቸዋል፣ አያችሁ ስሙ የተዋህዶ ልጆች ብራብ አብለታችሁኛል ብጠማ አጠጥታችሁኛል፣ ብቸኝነትም ቢሰማኝ አይዞ ብላችሁ አጽናንታችሁኛል፣ ብታሰርም ወደ እኔ መታችሁ ጎብኝታችሁኛል፣ እንግዳሙኝ ብመጣ በቤታችሁ አስተናግዳችሁኛል ይላቸዋል። መቼ ተረበ፣ መቼ ተጠምተ፣ መቼስ ታረዘ፣ መቼስ እንግዳ ሆነ? ይህንን ሁሉ አደረግንልህ ብለው እነሱም ድጋሚ ይጠይቁታል። እሱ ግን የለም፣ ከነዚህ ከተናናሾቹ ምንም ለሌላቸው አደረጋችሁ ማለት ለኔ እንዳደረጋችሁት እቆጥረዋለሁኝ ወይም ቆጥረዋለሁኝ። ለነሱ አደረጋችሁ ማለት ለኔ አደረጋችሁ ማለት ነው። ምክንያቱም እነሱ የኔ ማደሪያ ናቸው። እግዚአብሔር ከሚስኪኖች ጋር ነው። እግዚአብሔር ከተቸገሩት ከተቸገሩት፣ ከተጨነቁት ጋር ነው። እግዚአብሔር ከተናቁት ጋር ነው። እግዚአብሔር ምንም ከሌላቸው ሰዎች ጋር ነው። ምክንያቱም ያላቸው ሰዎች በገንዘባቸው ይመካሉ ወይም ደግሞ ይመጻደቃሉና ማለት ነው። ምክንያቱም ብዙዎች እንደዛ ያደርጋሉ። አእምሮ ልቦና ሰጥቷቸው ገንዘብም ንብረትም ያላቸው ሰዎች ደግሞ እንደዚህ የእግዚአብሔር ሰዎች ወይም ደግሞ በቤቱ ያሉትን በስሙ የለመኑትን የተማጸኑትን ሁሉ ያበላሉ ያጠጣሉ በረከትም ያገኛሉ። ከነሱም ጋር ደስታቸውን ይካፈላሉ ማለት ነው። ለነሱ አስደር አደረግን ማለት የተከፉትን ወይም የተራቡትን አበላን፣ አጠጣን፣ ያዘኑትን አጽናናን፣ አስደስትን ማለት ለእግዚአብሔር እንዳበላንና ለእግዚአብሔር እንዳበደርን፣ ለእግዚአብሔር እንደሰጠን፣ ለእግዚአብሔር ብድራትን እንዳደረግን ይቆጥርልናል ማለት ነው። እሱም በምድር ብቻ ሳይሆን በሰማይ ባለው በማይሰለቸው ከገቡ ወደማይወጡበት ከተደሰቱ ወደማያዝኑበት ከከበሩ ወደማይጎሳቆልበት ወደ አባቱ መንግስት ወይም ደግሞ ወደ መንግስተ ሰማያት ኑ ይለንና፣ የማይሰለች ኑሮ በዛ ይሰጠናል ማለት ነው። ክፉዎችንና አመፀኞችን ደግሞ የተዋህዶ ልጆች ክፉዎችንና አመፀኞችን ደግሞ እንዲህ ይላቸዋል። በግራ ያሉትን ማለት ነው። ፍየሎችን ማለት ነው። እናንተ እርጉማ ይላቸዋል። ምን ይላቸዋል? እናንተ እርጉማ ለዲያብሎስና ለሰራዊቱ ወደ ተዘጋጀለት ትሉ ወደማያንቀላፋ እሳቱ ወደማይጠፋ ወደማይጠፋ ወደ ገና ወደ ዘላለም የገሃነብ እሳት ትወርዳላችሁ ይላቸዋል። ይህ የሆነብን ለምንድን ነው ጌታ ሆይ ብለው ይጠይቁታል። ከቁራ እጅግ ሰባት እጥፍ ጠቁረውና ጨልመው እያላቸው ያልመጸወቱ ያልሰጡ፣ በገንዘባቸው ኃጢያትና ግፍን የሰሩ በሰው ላይ ሟርት ያደረጉ፣ ክፋትን ያደረጉ እነዚህ በግራ ይቆማሉ ይላቸዋል። እነሱም ይሄ ሁሉ ሀዘን ሊደርስብን የቻለው በምንድነው ጌታ ሆይ? እባክህን ማረን ብለው ይጠይቁታል። ብራብ አላበላችሁኝም፣ ብጠማም አላጠጣችሁኝም፣ ብታረዝም አላለበሳችሁኝም፣ እንግዳ ሆኜ በመጣው ወደ ቤታችሁ አላስተናገዳችሁኝም፣ ብታሰርም ዋስጠበቃ አልሆናችሁኝም፣ መታችሁም አልጠየቃችሁኝም ይላቸዋል እሱ። እነሱም ደግሞ መልሰው እንዲህ ይሉታል መቼስ ተርበህ አየንህ? መቼስ ተጠምተህ መቼስ ታርዘህ መቼስ ታስረህ መቼስ ደግሞ ወደ እኛ እንግዳ ሆነህ መተህ አናስገባም፣ አናበላም፣ አናጠጣም አልንህ ብለው ይጠይቁታል። አይ አይደለም፣ ከነዚህ ምንም ለሌላቸው ለአንዱ እንኳን ስላላደረጋችሁት ለእኔ አላደረጋችሁም ማለት ነው። እኔ በነሱ ላይ ነበርኩኝ። የኔን ስም እየጠሩ በስሜ ሲማጸኑ አልፋችኋቸዋል። እናንተ እየተደሰታችሁ እናንተ ከመጠን በላይ ጠግባችሁ እየበላችሁ እየጠጣችሁ እየተዝናናችሁ እየተደሰታችሁ እነዚህ ምስኪኖች ግን ምንም የሌላቸው ነገ ከነገ ወዳ ሊያበድሩ የማይችሉ በኪሳቸው ወይም በሕይወታቸው ምንም የሌላቸው የተራቡ የተጠሙትን ስላላበላችሁ ስላላጠጣችሁ የታረዙትን ስላላለበሳችሁ ያዘኑትን ስላላጽነናችሁ ለኔ አላደረጋችሁም ማለት ነው። ለነሱ ብታደርጉ ኖሮ ለእኔ አደረጋችሁ ማለት ነበር፣ ይላቸዋል። ታዲያ ይሄንንማ በምን አወቅን ብለው ብለውን ይጠይቁታል። እሱ ግን ይህንንማ እንድታውቁ መጽሐፍትን አስቀምጨላችኋለሁ መምህራንንም ሰጥቻችኋለሁኝ። ነገር ግን እናንተ ልትሰሙ ሰምታችሁ ልትተገብሩት ፍቃደኛ ስላልሆናችሁ ዛሬ ይህ መከራ፣ ይህ ስቃይ፣ ይህ ጭንቀት፣ ይህ ዋይታ ገጥሟችኋል። ይህ ለቅሶ ሆኖባችኋል። ይህ የማይሰማ ለቅሶና ጩኸት ይሆንባችኋል እናት የልጇን ጩኸት የማትሰማበት ቤተሰብ የልጆቹን ልጆች የእናት አባቶቻቸውን ጩኸትና ለቅሶ የማይሰሙበት ጩኸት የበዛበት እንባ የማይታበስበት ገሃነመ እሳት ይጠብቃቸዋል እናንተ እርጉማኖች ከእኔ ሂዱ ይላቸዋል፣ ይላል። ይህ የሚለው መጽሐፍ ቅዱስ ነው። አሁንም መጽሐፍ ቅዱስ እንዲህ ይላል ሐዋርያው ቅዱስ ጳውሎስ እንደተናገረው በሮሜ መልእክቱ ምዕራፍ ሁለት ቁጥር አስር ላይ እንዲህ ይላል። ኤፌሶን በኤፌሶን መልእክቱ ምዕራፍ ሁለት ቁጥር አስር ላይ እንዲህ ይላል መልካሙንና በጎውን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን። ኧረ መልካሙንና በጎውን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ይለናል። ታዲያ እኛ መልካምነታችን ወዴት ነው? በጎነታችን ወዴት ነው? መረዳዳታችን ወዴት ነው? ወዴት አለ? በእውነት ይህንን መልእክት የሰማችሁ የተዋህዶ ልጆች፣ በእውነት አእምሮ ሕሊና ያላችሁ ይህ ታላቅ መልእክት ነው። የድህነት መልእክት ነው። ይህንን ብናደርግ ለእግዚአብሔር እንዳደረግን መቼም እግዚአብሔር ቁራሽ እንጀራ አግኝታችሁት ቢጠይቃችሁ? ቁራሽ እንጀራ አከለከሉትም? አይደለም፣ እርግጠኛ ነኝ እንኳን አይደለም የዋህን አይደለም ክፉዎችም ሊያደርጉለት ይችላሉ። እግዚአብሔር ሲለምን በአካል ቢገለጥ ማለት ነው፣ እንደው እንደው ይሁን እንኳን ቢባል ነገር ግን እግዚአብሔር በሰዎች ላይ ያድራል። በሰዎች ላይ አድሮ ነው እናንተ ነው የሚጠይቃችሁ። በሚስኪኖች ላይ አድሮ እርዱኝ ይላችኋል፣ አብሉኝ አጠጡኝ ይላችኋል ማለት ነው። ምክንያቱም ለነሱ ለነሱ አደረጋችሁ ማለት ለኔ አደረጋችሁ ማለት ነው። ለነሱ አይደለም ያደረጋችሁት፣ ለኔ ያደረጋችሁት። ስለ እግዚአብሔር ብላችሁ ያደረጋችሁት ሁሉ የእኔን አምራክነት አስባችሁ ከእግዚአብሔር በረከት አገኛለሁ ብላችሁ ያደረጋችሁት ሁሉ ለነሱ አይደለም፣ ለነሱ እንዳደረጋችሁት አይደለም የሚቆጠረው፣ ለኔ እንዳበላችሁኝ፣ እንዳጠጣችሁኝ፣ እንዳሳረፋችሁኝ በጎና መልካም ነገር እንዳደረጋችሁልኝ ነው የምቆጥረው፣ ነው ያለው። ስለዚህ የተዋዱ ልጆች፣ ባለማህተቦች፣ የደሙ ፍሬዎች በመስቀሉ የተዋጃችሁ በድንግል ማርያም ልጅነት የከበራችሁ በዚህ በረከት ላይ እንድትሳተፉ አይነ ልቦናችሁን ያብራላችሁ ይህ መተተኛው፣ አስማተኛው፣ ድግምተኛው፣ ሙአርተኛው የሚሰልበውን የሰላቢው ሰላቢ የሚወስደውን ገንዘባችሁን ግድላችሁም ለክርስቶስ አድርጉት። ውበታችሁን ለክርስቶስ ውበታችንን ለክርስቶስ፣ ገንዘባችንን ለክርስቶስ፣ ጊዜያችንን ለክርስቶስ፣ ሁለንተናችንን ለክርስቶስ እንስጠው። ከዛ ክርስቶስ ደግሞ የሚሰጠን ብዙ ሰላም አለ፣ ብዙ ጸጋ አለ፣ ብዙ በረከት አለ፣ ብዙ ድህነት አለ፣ ብዙ ሞገስ አለ ማለት ነው። ስለዚህ ከእግዚአብሔር ጋር እና ስሙን ከሚጠሩት ምንም ረዳት ከሌላቸው ጋር ትንሣኤን እንድናሳልፍ ነው ጥሪያችን፣ አብረን እናሳልፍ። በሀገር ውስጡም ያላችሁ በውጭም ያላችሁ ማለት ነው። ቦታው አልተወሰነም። ቦታውን ስብሰባ አድርገን ቦታው ይወሰናል፣ እናሳውቃቸዋለን። የት ቦታ ላይ የትኛው ቦታ ላይ ሰው ይበዛበታል፣ ሰው የሚበዛበት ቦታ ላይ ነው የምናደርገው ማለት ነው። እናንተም ጥቆማ ስጡን፣ ችግር የለም። ከዚህ ቦታ ይሄ ቦታ እዚህ ቦታ ላይ ያሉ ጸበልተኞች እገዛ ቢደረግላቸው መልካም ነው። ማንም በዚህን ሰዓት በእውነት በየቤቱ ከቤተሰቡ ከወገኑ ጋር ክትት ብሎ በሚውልበትና በሚደሰትበት ሰዓት ከነሱ ጋር እንድናሳልፍ በሚዲያ የሚተላለፍላቸዋል። በእውነት የምትደሰቱበትና እንኳንም ይሄ መልዕክት ወደ ኔ መጣ እግዚአብሔር ፈቅዶ ነው የምትሉበት ጊዜና ቀን እንደሚመጣ አልጠራጠርም። ልበ ቅኖች፣ ልበ የዋሆች ማለት ነው። ስለዚህ ትንሳኤን ለማብላት አርደን ለማብላት ነው። ጤፍ ተገዝቶ እንጀራ ተጋግሮ ወጥ ተሰርቶ በሬ ታርዶ እንዳቅማችን ማለት ነው፣ እንዳቅማችን ያንን ለማድረግ ፕሮግራም ይዘናል። አሁን እንግዲህ ሁለተኛ ሳምንት ላይ ያለ ነው ማለት ነው። ከወዲሁ እንድታስቡበትና እንድንነጋገር የት ቦታ ላይ መደረግ አለበት የሚለውንም ጭምር እንደዚሁ ኮሚቴ አዋቅረን እኔ ብቻ አይደለሁም ጉዳዩን ልወጣው የምችለው ምክንያቱም ቀላል አይደለም፣ ኃላፊነት የተሞላበት ነው። ሴቶችም በዚህ ረገድ ላይ እንዲሳተፉ በሀገር ውስጥ ያላችሁ በጉልበትም ሆነ በሀሳብ እንድትሳተፉ ነው። በውጩም ዓለም ያላችሁ እንደዚሁ ደግሞ በገንዘባችሁም በሀሳባችሁም ሁላችንም እንግዲህ ካለን ላይ አዋተን መቶም አምሳም ብለን እንግዲህ በዛን ሰዓት በእውነት እግዚአብሔር የሚወደውን እግዚአብሔር የሚከብርበትን እግዚአብሔር የሚመሰገንበትን ቀን እንድናሳልፍ እናፍቃለሁኝ እናፍቃለሁኝ። ከስር በተቀመጠላችሁ አድራሻ መነጋገር ወይም መወያየት እንችላለን። እንደዚሁ ተገናኝተን ሐሳብ አስተያየትም በመወያየት በመሰጣተት በመለዋወጥ በሀገር ውስጥ ያላችሁም ሆነ በውጭም ያላችው ሀሳባችሁን መግለጥና ወይም ደግሞ ሸር መደራረግ እንችላለን ማለት ነው። የልቦና ርቀት ካልሆነ ቴክኖሎጂ አንድ ቋት ላይ ነው አገልግሎት እየሰጠ ያለው ማለት ነው። ስለዚህ ከውጭም ሆናችሁ ያለውን ነገር በሀሳብ እንዲ ነው እንዳ ነው ብትሉ አሁንኛ የምንገኘው ንገኘው ይላችሁ አዲስ አበባ ውስጥ ነው። ነገር ግን ከአዲስ አበባ በጣም ባራቀ መንገድ ማለት ነው ባራቀ ሁኔታ ማለት ነው። ምክንያቱም ለአገልግሎት ምቹ እንዲሆን ለምሳሌ አሁን እነ ሽንቁሩ ሚካኤል ጻርቃኔ ማርያም ሌሎችም አንጋፋና በጣም ብዙ ምዕመናን ተስፈኛ እንድናለን ብለው በዛ ቦታ ላይ እግዚአብሔርን ተስፋ አድርገው የሚኖሩ ሰዎች ወዳሉበት ነው እምን ሄደው ማለት ነው። ስለዚህ ከተማ ላይ ያለው ያው እንግዲህ አንዱ ላንዱ ላይ ጨከን ይችላል። ግን እዛ ደግሞ ከከተማ ወጡ። ምንም ማስታወሻ የሌላቸው ሰዎች ስላሉ ከነሱ ጋር ለመዋል በሐሳብም ሆነ በአካል እግዚአብሔር ይፍቀድልን። ስለዚህ የተዋህዶ ልጆች ሰላማችሁ ብዝት ይበላችሁ። ይሄንን ቪዲዮ መስቀል ያለው ሁሉ ሼር እንዲያደርገው ሼር እንዲያደርገው፣ ምክንያቱም ይሄ የድህነትና የበረከት ነው። በዚህ እግዚአብሔር ምን እንደሚያደርግልን አናውቅም። መንፈስ የሚጋለጥለት ይኖራል፣ አገልግሎት ይኖረናል። መንፈስ የሚታሰርለት፣ የሚጋለጥለት፣ የሚሸኝለት ይኖራል ማለት ነው። ሌላው አሁን በአሁን ሰዓት በካንሰር በኩላሊት በኤች አይ ቪ በተለያየ የግፊት የስኳር የኮረስትሮል እየተባለ የሚጠራ የተለያየ በሽታ የራስ ምታት የወድ ቁርጠት የተለያየ ጭንቀትና መከራ ያለባቸው ሰዎች ጸልዩ ስገዱ። እየደወላችሁ ያለውን ነገር ከእኔ ጋር መወያየት ትችላላችሁ። የሚታሰርም፣ የሚጋለጥም የሚሸኝም ካለ ብዙ ሰዎች ከዲስክ መንሸራተት በተለይ አሁን የካንሰር በጣም ብዙ ሰዎች ከካንሰር እየዳኑ ይገኛሉ ማለት ነው። በስልክ እንኳን ደውለው በጣም ብዙ ሰዎች የካንሰር መንፈስ የኤችአይቪ መንፈስ እየተያዘላቸው ይገኛሉ እየተጋለጠላቸው ይገኛሉ ማለት ነው። ይህንንም የምታደርጉት ግን እናንተ የበረታችሁ ወይም ደግሞ በጸሎት ሕይወት ውስጥ የጸናችሁ ከሆናችሁ መንፈሱ ባጭር ጊዜ ወይም ደግሞ ይጋለጥላ ይጋለጥላችሁና ወደ ቀደመ የነጻነት ወይም ደግሞ ከእስራት ከዳቢሎስ እስራት ከበሽታ ድዌ ምትገላገሉበትና ምትፈወስበት አግባብ ነው ያለው ማለት ነው። ሰላማችሁ ብዝት ይበልላችሁ። ባለ ማህተቦች ለሁላችሁ መስቀል ላሰረው እና አመለካከት ላለ ሁሉ ይሄ መልእክት ተላልፏል። ሰላማችሁ ብዝት ይበልላችሁ። እግዚአብሔር ከሁላችን ጋር ይሆንልን። ኢትዮጵያ ሀገራችን ይባርክልን።